በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለ እድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ አንድ መኝታ እስከ ባለ 3 መኝታ ከ30 ፐርሰንት ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 67774 ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው የእድሉ ተጠቃሚ ይሆኑ። ቴምሮ ሪል ስቴት። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁ ልኝ እንደምርስ ቆያችሁ? ዛሬ በጣም መሰረታዊ ፕሮግራም ነው ማሳያችሁ። በነገራችን ላይ ልንጸልይ ይገባሉ፣ ውድ ቤተሰቦች። ይህን ጉዳይ ተመልክቶ እንደ ቀላል የምትመለከቱ ካላችሁ በጣም ያሳዝናል። ነገርየው ከባድ ነው። ቀላል ነገር አይደለም። ምክንያቱም አሁን በሰማነው መሰረት እንግዲህ የህወሓት ኃይሎች በተለያዩ ዓለም አቀፍ ሚዲያዎች ላይም ይህን ጉዳይ በተመለከተ እየተነገረ ያለው ነገር ሲሪየስ ነው። ይሄን ጉዳይ ተመልክቶ ደግሞ ግብጽ አስቀድማ ዲዛይን ያደረገችው ነገር አለ፣ ውድ ቤተሰቦች አስቀድማ ዲዛይን ያደረገችው ሰርታ የጨረሰችው ነገር አለ። ይኸውም ኢትዮጵያን መበታተን ነው። ኢትዮጵያን ለመበታተን ግብጽ ይዛው ያስቀመጠችውን ነገር አሳያችኋለሁ፣ አንድ ባንድ፣ እነሱ ያቀዱትን ያሰቡትን ነገር። ይሄኛው የመጨረሻና የማናገኘው እድል ነው ብለው ነው የሚያምኑት ስለዚህ ኢትዮጵያውያን እርስ በርስ የተከፋፈሉበት የተዳከመች ኢትዮጵያ የተዳከመችበት ጊዜ ነው ብለው ስለሚያምኑ ይህን ጊዜ ተጠቅመው ኢትዮጵያን እንዴት እንደሚበታትኗት ዲዛይን ያወጡበት ሲክሪት ዶክመንት አለ። እሱን ነግራቸዋለሁ። አካሄዱ ይሄ ጦርነት ከተጀመረ፣ እቅዳቸው ያ ነው። ይሳካላታል ሌላ ነገር ነው። እንደገናም ደግሞ አይሳካምም ሌላ ነገር ነው። ያለው በእጃችን ላይ ነው። እንደሰው ሰው እንደ ሰው እኔ አይመለከተኝም። መንግስት በዚህ ጨዋታ ውስጥ ያለበትን ነገር ምንም ግልጽ አይደለም ለኛ ሰው ለኛ ግልጽ የሆነው ነገር የእግዚአብሔር ዓለም ብቻ ነው። 120 ሚሊዮን ሕዝብ ምስራቅ አፍሪካ ላይ ቢበታተን፣ ውድ ቤተሰቦቼ፣ እግዚአብሔር ምስክሬን ነው የምነግራችሁ ዓለምን በስደተኛ የሚያጥለቀልቅ በየቦታው ማለትም አውሮፓዎቹም አሜሪካዎቹም የማይቆጣጠሩት የስደተኛ መጠን የሚያጥለቀልቅ በከፍተኛ ረሃብ፣ በከፍተኛ ጦርነት፣ በከፍተኛ ኬኦስ የሚቀጥልበት ማንም ሰላም ሆኖ ሀገር መመስረት አይችልም። ሪያሊቲ ነው የምነግራቸው። እግዚአብሔር ምስክሬን ማለት ጭንቅላቴ እንደ በጋዜጠኝነት ሙያ ኦልሞስት ከ18 ወደ 20 በሚጠጋ ዓመታት በሙያ ላይ አገልግያለሁ በጣም ብዙ የመጽሐፍትን ፖለቲካውንም አናሊሲሱንም ብዙ ነገሩን መጽሐፎች ጽፌአለሁ። እንደገናም ደግሞ አነባለሁ። አንገባበትም፣ ፖለቲካው የእኛ መድረክ አይደለም። እኔ እግዚአብሔርን ባገለግለው ይበልጥብኛል ብዬ ነው እንጂ ፖለቲካውን ጨዋታውን እናውቀዋለን። ሪያሊቲው ምነግራችሁ ይሄ ቦታ የሚከፋፈል ከሆነ፣ እንደ ሀገር ኢትዮጵያ መጽናት ካልቻለች፣ ማንም ምስራቅ አፍሪቃ ላይ ማንም ነው የምነግራችሁ ሰላም መሆን አይችልም። እዚህ አካባቢ ላይ ለአርባና ለሰላሳ ቀጣይ አመታት በየቦታው ላይ ሽምቅ ተዋጊ ሆነው ጦር የታጠቁ አሸባሪዎች ሆነው ገዳዮች ሆነው በየቦታው ላይ የሚገዳደሉ ወይም ደግሞ የሚታጠቁ አሸባሪ ኃይሎች ይፍለቀለቃሉ እዚህ ኢትዮጵያ ውስጥ ማለት ነው። እሱ ብቻ አይደለም የትኛውን የድንበር ድንበር የኢትዮጵያን የትኛውን የብሔረሰብ ድንበር ከየትኛው የብሔረሰብ ድንበር ጋር ዲማርክ ማድረግ ይቻላል? አይቻልም? በቅኝ ግዛት ዘመን ኢትዮጵያ በቅኝ ተገዝታ ቢሆን ኖሮ ድንበሮቹ አሁን ያለውን የኦሮሚያ፣ የአማራ፣ የአፋር፣ የሶማሊያ፣ የትግራይ፣ የአማራ፣ የአፋር የተባለ ከፋፍለው ከፋፍለው ሄደው ስለሆነ፣ ከዛ በኋላ እነሱ በተስማሙበት እንግሊዝና ጣሊያን፣ ጣሊያንና ፈረንሳይ ሲስማሙ፣ ይሄ ድንበር የኔ ነው ያንተ ነው ተባብለው በስነ ስርዓት አከፋፍለው ይሸኙ ነበር። አሁን ግን ያለው መከፋፈል እንደዛ ሊሆን አይችልም፤ በደም ነው የሚከፋፈለው። እያንዳንዱ የኢትዮጵያ ቀበሌ እያንዳንዱ የኢትዮጵያ ቀበሌ ከአንደኛው ቀበሌ የአንዱ ማሳ ከሌላው ማሳ ጋር የተሳሰረ ማህበረሰብ ነው። በምንም ዲማርኬት አድርገ ማንም የዓለም ሰላም አስከባሪ ሊጠብቀው የማይችል ደም ነው የሚሆን። ይሄ ከባድ ነው። ስለዚህ ግብፅ ይህን ስታስብ ረጅም እቅድ አቅዳ ነው። ያን ለማድረግ ደግሞ የተጠቀመችው የኢትዮጵያ ውስጥ ያለውን የፖለቲካ ክፍተት ነው። ሶ ማንም ሀገር ሆናለሁ ብሎ ቢያስብ ለቀጣዮቹ አርባ ዓመታት ደም በደም እየሆነ የሚቀጥል ስፍራ ነው እንጂ ሀገር ሆኖ መጽናት የሚችል የለ። ስለዚህ ብቸኛው ነገሮችን ማስከን ማርገብና መቆጣጠር የሚችል ግን አንድ አለ እኛ የምናመልከው እኛ የምናከብረው እኛ የምንሰግድለት የምናመልከው ጌታ ክርስቶስ እሱ አለ። በደም የዋጀው ማህበረሰብ ደም በጣም እንዳይጥለቀለቅ ይሲ ደም የከፈለልን አምላክ አለ፣ በዙፋኑ ላይ እግዚአብሔር አለ፣ ፈራጅ አለ። በመካከል ገብቶ መንግስትንም ስርዓት የሚያስይዝ ተቃዋሚውንም ስርዓት የሚያስይዝ ኢሳይያስንም ስርዓት የሚያስይዝ ግብፅንም ስርዓት ማስያዝ የሚችል አለንጋና ጩሜ በእጁ ላይ ያለለት ሚቀጣውን ሚቀጣ ሚገድለውን ሚገድል የሚተክለውን የሚተክል የሚያነሳውን የሚያነሳ እግዚአብሔር አለ። ለ120 ሚሊዮን ህዝብ እግዚአብሔር አለው። ፖለቲከኞቹ እንደፈለጉ እየተጫወቱበት ነው ህዝቡ ላይ፣ የመንግስት ባለስልጣናት፣ የተቃዋሚ ባለስልጣናት፣ የኢሳይያስ የማንም በለው መጪውም በለው ወጪውም በለው ወራጁም በለው ይህንን ማህበረሰብ በፖለቲከኞች አልፎ እንደፈለገ እያደረገው ነው። ስለዚህ እግዚአብሔር ብቻውን ጣልቃ ገብቶ የሚያስቆመው ነው እንጂ፣ ይሄ አሁን እንደ ግብፅ እቅድ ቢሆን ይሄኛ አሁን ያለው በቀጣዮቹ አምስት ዓመታት ውስጥ ኢትዮጵያን የሚበትን ፕሮጀክት ነው። እንዴት የሚለውን መጥቼ ላሳያችሁ። የእነሱ እቅዳቸውንም በደንብ አድርጌ አሳያችኋል። ስለዚህ አሁን ባለበት ሁኔታ ላይ ፊሽካ የሚነፋው ህወሓት ጦርነት ከጀመረች ነው፣ በእነሱ እቅድ ማለት ነው። በአፋር እንግዲህ ዛሬ እንደሰማ ነው ኦልሞስ በአፋር አካባቢ ስድስት መንደሮችን በመቆጣጠር በንጹሃን ዜጎች ላይ ጥቃት መፈጸሙ እየተገለጸ ይገኛል። የህወሀት ቡድን የክልሉ መንግስት ራሱን ከማንኛውም ውጫዊ ጥቃት የመከላከል ኃላፊነትን እንደሚወጣ ደግሞ አሳስበዋል። የህዝባዊ ወያነ ሓርነት ትግራይ ህወሀት ቡድን እንግዲህ በትላንትናው ዕለት ነው በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በመቆጣጠር ንጹሃንን በሞርታርና በዙ 23 መደብደብ መጀመሩን የክልሉ መንግስት ያሳወቀው እንግዲህ ከዚህ ቀደምም ተመሳሳይ እርምጃዎችን ሲወስድ ከአፋር ክልል እንደጀመረ በአማራም ክልል እንደዚሁ ያለውን ነገር የባለፈውን ጊዜ ያለውን ነገር በደንብ ይታወቃል። ሶ አሁንም ያንን ንቅናቄ ያደረገበት ሪዝን አለው። ይሄንን ማድረግ ደግሞ እንግዲህ አለም አቀፉ ሚዲያዎችን በዚህ ውስጥ ያለውን ዘገባ እንዲያርገው ዘግበውታል። ስክሪን ላይ መመልከት ይችላላችሁ። አልጀዚራ ሲዘግብ ምን አለ? ትግራይ ፋይተርስ ኢንተር ኢትዮጵያንስ አፋር ሪጅን ስቶኪንግ ፊልድስ ኦፍ ኒው ኮንፍሊክት፣ አዲስ ግጭት እንዳይቀሰቀስ የሚያሰጋ ንቅናቄ እንደጀመረ እዚህ ጋር ባለው መልኩ ይገልጸዋል። እንግዲህ ባለበት ሁኔታ ላይ ሲዚንግ ሰቨራል ቪሌጅስ ነው የሚለው። አታኪንግ ሲቪሊያንስ ሲቪሊያንስ አታክድ እንደሆኑ በጣም ብዙ መንደሮች እንደተያዙ ከዚህ ጋም ተያይዞ ደግሞ የ2022 የሰላም ስምምነትን ተመልክቶ እንግዲህ የሰላም የሰሜኑን የኢትዮጵያ ጦርነት እንዳስቆመ ይታወቃል። ነገር ግን በ2020ና በ2022 መካከል በትግራይ የነበረው ዲቫስቴት ያደረገው ጦርነት ሁለት ዓመት ያክል ፈጅቶ በጣም ሚሊየን ፈጅቶ ሚሊየን ሰዎች ገሎ አጥፍቶ አካለ አካል የጎደለ በጣም ብዙ ሰዎችን ያጠቃ እንደሆነ የተነገረለት ኮንፍሊክት እንደሰማችሁት በብዙ መልኩ በ21ኛው ክፍለ ዘመን ታይቶ የማይታወቅ ከተባሉት ጦርነቶች መካከል አንዱ ሆነ ያለፈ ነው። እንግዲህ በባለፈው ማክሰኝ ሮብ ዕለት ደግሞ በኦልሞስት ይሄኛው ሮብ ማለት ነው። እንደተነገረውና እንደወጣው ከአፋር የክልሉ አስተዳደሮች እንደወጣው ከሆነ የቲፔቭ ላይፍ ፋይተርስ እና የህወሓት አማጺ ቡድን እንግዲህ በአፋር ያለውን ቴሪቶሪ እንግዲህ በሀይል እና በጉልበት ገብቶበታል ማለት ነው። ይሄ ነገር እንግዲህ ቀጥሎ ምንድን ነው የሚታሰብበት በደንብ አድርጋችሁ እዛ ላይ ማየት ይችላላችሁ። አልጀዚራ እንደዘገባው ኮንትሮሊንግ ሲክስ ቪሌጅስ ቦምቢንግ ሲቪሊያንስ ዊዝ ሞርታር የሚል ዜናውንም እዚህ ጋር ይጠቅሳል። በሰዎች ንጹሀን ዜጎች ተገለዋል የሚል ማለት ነው። ይህም በተመለከተ እስካሁን ከህወሓት የተሰማ ነገር እንደሌለ የአልጀዚራ ዘገባ እዚህ ጋር ይናገራል። እንደገና ደግሞ የአፋር አስተዳደር ይህን ጉዳይ ኮንደምን አድርጎ አውግዞታል። እንግዲህ ይሄ የአክት ኦፍ ቴረር ወይም ደግሞ የሽብር ተግባር ነው በማለት እንደገለጸው እየተነገረ ይገኛል። ይህም በተመለከተ እንግዲህ በሁለቱ ክልሎች መካከል፣ በአፋርና በትግራይ ክልል መካከል እንግዲህ በባለፈውም ጦርነት በጣም ብዙ ፋይቲንግ የነበረበት ቦታ እንደሆነ እንደሚታወቅ ዚጋ ያለውን ዘገባ ይዘግባል። ሌሎችም ጉዳይ ተመልክቶ ይሄ ጉዳይ ዚጋ ያስቀመጠው ፋክትን ታያላችሁ ማለት ነው። በተመሳሳይ ሁኔታ አናዱሉም ኢትዮጵያስ አፋር ሪጅን አኪዩዝስ ቲፒኤልኤፍ ፋይተርስ ኦፍ ክሮሲንግ ቦርደር ሲዚንግ ቪሌጅስ በማለት ቦታዎችን እንደተቆጣጠሩና አቋርጠው እንደገቡ የሚያሳየውን ይህንን ዘገባ በተመለከተ እዚህ ጋር አስቀምጦታል። ዘ ቲፒኤልፍ ኢዝ የት ቱ ሪስፖንድ ቱ ዘ አፋር ገቨርንመንት አሌጌሽን እስካሁን ለአፋር መንግስት ላቀረበው ክስ የቲፒኤልኤፍ መግለጫ እንዳልወጣ እንደገናም እዚህ ጋም የኢትዮጵያ ኦብዘርቨር የሚባል ሚዲያ ቲፒኤልኤፍ ካፕቸር ሲክስ ቪሌጅስ ኢን አፋር ኦፊሻል ሰይ በማለት እዚህ ጋር አስቀምጦታል። ይሄ እንግዲህ በግልጽ የሚያሳየውን ነገር እዚህ ጋር አካሄዱ ምን እንደሆነ በትክክል ማወቅና መረዳት ያስፈልጋል። ውድ ቤተሰቦቼ እንግዲህ ቡድኑ በአፋር ክልል በዞን ሁለት በመጋሌ ወረዳ

በሚባሉ ልዩ ልዩ አካባቢዎች ወሰን ተሻግሮ በመግባት ነው። ይሄንን ከምሽቱ አንድ ሰዓት ጀምሮ ትላንትና ይሄን ጥቃት መፈጸሙ የተገለጸው። በዚህም ቡድኑ እንግዲህ በንጹሃን የአፋር አርሶ አርብቶ አደሮች ላይ የከባድ መሳሪያ ተኩስ በመክፈት የፕሪቶሪያ ስምምነትን ግጭት አዋጅ በግልጽ እንዳፈረሰ የክልሉ መንግስት ሽማምንቶች ማምሻውን በወጡት መግለጫ ተናግረዋል። ህወሓት እንግዲህ በቶንሳ ቀበሌ ላይ ተኩስ በከፈተበት ወቅት ሰላም ወዳድ የአፋር ሽማግሎች እንዲመለሱ እንደተማጸኗቸውም ጭምር ዜናው ይናገራል። ያንን አልተቀበለም በማለት እየተነገረ ነው ያለው። ከዛ ለሁለት ዓመታት የቆየው የትግራይ ጦርነት ጥቅምት 23 ቀን 2015 ዓም በፕሪቶሪያ የፌዴራል መንግስትና የህወሀት መካከል ለ10 ቀናት በዘለቀ ድርድር በፊልማ መጠናቀቁ ይታወሳል። ይሄ ጉዳይ እና ነገሩ እንግዲህ በሰላም ስምነቱ በአብዛኛዎቹ ቁልፍ ጉዳዮች እስካሁን ሳይፈቱ የቆዩ እንዳሉበት ይታወቃል። የህወሀት አመራሮችም በዚህ ጉዳይ ላይ የተከፋፈለ አቋም እንዳላቸው ጭምር ይታወቃል። ምክንያቱም ከክልሉ ሁለት አመት አንጻር ሰላም እንግዲህ አንጻራዊ በሆነ ሰላም በኋላ ዳግም ወደ ግጭት ለመግባት መቃረቡ ከሰሞኑ በተደጋጋሚ እየተነገረ እንደነበረ የሚታወቅ ነው። ስለዚህም ህወሀት ከአምስት ዓመት በፊት በሰሜን እዝ ላይ ፈጽሞታል በሚል ከፍተኛ ክስ የቀረበበት የጥቅምት 24 2018 በተካሄደ አንድ ጉዳይ ላይ የነበረው ነገር በተመለከተ በግልጽ ሰሞኑን የኢትዮጵያ የጦር ኃይሎች ጠቅላይ ታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ ከውሃት ከፕሪቶሪያ ስምምነት በኋላ የሰራቸው ትንኮሳዎች ስራዎችና ሴራዎች ወደ ጦርነት ለመግባት በቂ ናቸው የሚል ከሰሞኑ የተሰነገረ ነገር እንደነበረ ይታወቃል። ከበቂም በላይ በሚል መነገሩ ይታወቃል። በሁለቱም አካላት ላይ የምታስተውሉት ነገር የጦርነት እልህ ያለበት ነገር በደንብ ይታያል። ይሄ ነገር እንግዲህ ዲዛይን የሆነና እንግዲህ ህዝቡን መሀል ላይ ያለውን ህዝብ ያማክል አይደለም። ከዚህ ከመንግስትም መራር ቃላቶች ይሰማሉ፣ ከዛም መራር ቃላቶች ይሰማሉ። ማን ሰላም ሊያውጅ እንደሚችል እንችል አናቅም። የሰላም ጌታ እሱ ክርስቶስ ኢየሱስ ህዝቡን አይቶ ምህረት አድርጎልን ለህዝቡ በማለት እግዚአብሔር እጁን ጣልቃ እንደሚያስገባ ግን እናምናለን፤ እንጂ አካሄዱ በእል ውስጥ የተጋቡ ነገሮች እንዳሉ በግልጽ ይታያል። እነዚህ ማለት በአመፅ ላይ ያሉ ቡድኖች በጠቅላላ መንግስትን ይከሳሉ፣ መንግስት በአመፅ ላይ ያሉ ቡድኖችን በጠቅላላ ይከሳል። ሐቁ የቱ ጋር እንዳለ በትክክል አናቅም። መሀል ላይ ግን መዋተትና መዋለል እንደገናም ግራ መጋባት ስለሌለብን የእግዚአብሔርን ኃይልና የእግዚአብሔርን ጉዳይ ብቻ አንተ እውነቱን ፍረድና ነፃ አውጣን እግዚአብሔር ከሞት ጦርነት ከግጭት ብሎ ማለት ያስፈልጋል። ምክንያቱም እዛ ጋም የምታዩት የኢሳያስ አፈወርቂ መንግሥት የግብፅ መንግስት ጋር ተባብረው እየሰሩ ያሉት ነገር በጣም አደገኛ ነገር ነው። ይሄ ኢትዮጵያን ለመበተን ሆን ተብሎ የተሰራ አሁን የሚታቀደው ጦርነት በጠቅላላ ኢትዮጵያን ለመበታተን በሚል ዲዛይን ውስጥ የገባ እንደሆነ ልትረሱት አይገባም፣ ውድ ቤተሰቦቼ። በጣም ከባድ የሚሆን ነገር የታቀደ ነው። እቅዱ ይሳካም አይሳካም፣ እቅዱ ግን በጣም የተወሳሰበ እቅድ ይዘው እንደመጡ ያሳውቃል። ደግሞም ነውም መረጃዎቹም ያሳያሉ። ስለዚህ የፕሪቶሪያ ስምምነት እንግዲህ እንደሚታወቀው ብዙ ስኬታማ ሳይሆን ቆይተዋል። ህወሀት በባለፈው እሁድ ጥቅምት 23 2018 ይህን ይሄን ጉዳይ በመጥቀስ የኢትዮጵያ መንግስት ሌላ ዙር ጦርነት ለማካሄድ ግልጽ እንቅስቃሴ እያደረገ ነው የሚለውን ክሱን እንዳቀረበ ይታወቃል። እና በፕሪቶሪያ ስምምነት አማካኝነት መፈጸም የነበረባቸው ተግባራት ተፈጻሚ አለመሆናቸውን የገለጸው ቡድኑ እንግዲህ የዓለም አቀፉ ማህበረሰብ መንግስት ወደ ዙር ጦርነት ወደ ሌላ ዙር ጦርነት ለመግባት የሚያደርገው እንቅስቃሴን እንዲያስቆም የሚል ጥያቄ ማቅረቡ ይታወቃል። ነገር ግን እንግዲህ ይህን ተከትሎ በትላንትናው እለት ህወሀት ቡድኑ በአፋር ወሰንን ተሻግሮ በመግባት ከምሽቱ አንድ ሰዓት አካባቢ በንጹሀን የአፋር አርብቶ ገበሬዎች ላይ ከባድ የጦር መሳሪያ ተኩስ ስለ መክፈቱ ተገልጿል። ይሄ ነገር እስካሁን ከህወሀት አልተረጋገጠም። ነገር ግን የአፋር መንግስት ገልጾታል። እንደገናም የኢትዮጵያ መንግስትም የሚመለከቱ ሌሎች ሚዲያዎችም ጭምር ከዚህ ጋር የተያያዘው ነገር እየገለጹት ነው። አለም አቀፍ ሚዲያዎችም ይህን ትኩረት አድርገውታል። የክልሉ መንግስታት እንግዲህ በጥቃቱን አስመልክቶ ባወጣው መግለጫ ከትላንት ጥፋቱ የማይማረው የህወሀት ቡድን ከድርጊቱ በአስቸኳይ ካልተቆጠበ የአፋር ብሔራዊ ክልላዊ መንግስት የዜጎች ደህንነትና የወሰኑ ክብር የማስጠበቅ እንዲሁም ራስን ከማንኛውም ውጪ የጥቃት የመከላከል ኃላፊነቱን ይወጣል የሚል ሐሳብ አቅርበዋል። ማለትም ማስጠንቀቂያ አቅርበዋል። በተመሳሳይ ሁኔታ ደግሞ በአማራ ክልል አካባቢ ያለ ግጭት እንዳይከሰት ለማድረግ የሆኑ በዚሁ የውሃት ጥቃት ሊፈጸም ይችላል የሚል ስጋት ባለበት መልኩ ደግሞ የሚሰሙ መረጃዎችም አሉ። ስለዚህ ጉዳዩ የተቀነባበረ በጣም አደገኛ መንገድ ይዞ ሊሄድ የሚችል ረጅም ርቀትም ጦርነቱን ይዞ ሊሄድ የሚችል ሌላ የተቀሰቀሰ ነገር እናያለን ማለት ነው። ይህ መሰረት በማድረግ እንግዲህ ውድ ቤተሰቦቼ ግብጾቹ ያሰቡትና ያቀዱት ነገሮች ምንድናቸው? ናቸው እሱም በደንብ አድርጌ እነግራቸዋለሁ። ምክንያቱም ከመረጃዎቹ አንጻር በጣም የሚጠቅመን ነገር ይሄ ስለሆነ ማለት ነው። ከዚህ ጋር ተያይዞ እንግዲህ ግብጽ በኢትዮጵያ ላይ አሁን ያሰበቻቸውና ለማድረግ የወሰነቻቸው ነገሮች መካከል መረጃዎች እንደሚያሳዩት ኤር ፓወር አንደኛው አማራጭ አርጋ ትጠቀማለች የአየር ኃይልን ማለት ነው እንግዲህ። ከዚህ ጋር ምናልባት እየተሰሙ ካሉት መረጃዎች መካከል አንዱ በተለይ በኢትዮጵያ ክሪቲካል በሆኑ ኢንፍራስትራክቸሮች ላይ ከህዳሴ ግድብ ውጭ ያሉ ነገሮች ላይ ጥቃት ሊፈጽም እንዳይቀጥታም ሆነ በተዘዋዋሪ ጥቃት ለመፈጸም ያቀደ ነገር እንዳለባቸው ያንን በተመለከተ የተሰሙ ዜናዎች አሉ። እነዚህ ቀለል ያሉት ናቸው። ከዛ ውጪ ይሄ በአካባቢው ላይ ግጭቱን ሞር ለማፋፋም ያመቻል ባይ ዘወይ የግብፅ ዕቅድ። ኤርትራና ኢትዮጵያ ማጋጨት ብቻ አይደለም፣ ራሷ የኤርትራንን ፓወር መቆጣጠር ትፈልጋለች። ምክንያቱም ግብጽ በትክክለኛ የሚታወቀው የቀይ ባህሩን ኤሪያ ማንም ከኔ ውጭ ወይም ከኛ ውጭ አይመለከተውም የሚል በግብጽም ሰሞኑ እንደሰማችሁት የግብፁ ከፍተኛ ባለስልጣን እንደሰማችሁት ኢትዮጵያ በቀይ ባህር ዙሪያ ላይ ምንም አይነት እንቅስቃሴ ማድረግ እንደማችን መብት እንደሌላት ሁሉ በግብጽ ያሳወቁበት እኛ ብቻ የሚል ነገር እንዳለባችሁ ስለሚታወቅ በቀኝም በተዘዋዋሪም የኤርትራን መዳከም የኢትዮጵያ መዳከም ለግብጽ ነው የሚጠቅማት። ስለዚህ ፖለቲከኞቹ አልነቁም። ኢትዮጵያ ውስጥ ያሉም የተለያዩ አንጃዎችም ይህንን ጉዳይ በደንብ ትክክል አልተረዱትም። ግብጽ ይሄን ጉዳይ በማድረጓ ምስራቅ አፍሪካ አፍሪካ ቀንዱ ኬኦስ ውስጥ ከገባላት ለሷ ፒስፉል ነገር ይሄ ቦታ ኬኦስ መግባቱ ነው። ኢትዮጵያ ላይ ያለው ነገር የሚፈራርስ ከሆነ በማፈራረስ ውስጥ የሚካሄድበት መንገድ ግብጾች ከፍተኛ ኃይልና በጣም ብዙ ፓወር እዛ ቦታ ላይ እንዲያገኙ ያረጋቸዋል። ስለዚህ የሚፈልጉት ኤርትራም ኢትዮጵያም ሰላም እንዳይሆኑ ነው የሚፈልጉት ግብጾች፣ እሱ ነው ስለዚህ። ኤርትራ ነው የሚጠቀሙት፣ ከዛ የኢሳያስ አፈወርቂ መንግስት ይጠቀማሉ። ኢትዮጵያ ውስጥ ያለውን መከፋፈል መሰረት አድርገው ደግሞ ቀጥሎ ያሰቡት ነገሮች አሉ። ከግብጾች ካሰቧቸው ነገሮች መካከል አንደኛው እንግዲህ ከአሊያንስ ዊዘ ሬብል ግሩፕስ ነው። በኢትዮጵያ ውስጥ ካሉ በተለያየ ቦታዎች ላይ ጦር መሳሪያ ታጥቀው ከመንግስት ጋር በጣም በከፍተኛ ተቃውሞና ተቃርኖ ላይ ያሉ አካላትን በጠቅላላ የቀሰቀሰ ጦርነት ሀገር ውስጥ መፍጠር ነው። በዚህ ጦርነት ደግሞ ከተፈጠረ በኋላ የጦርነት ሁሉም በየክልሉ በየቦታው ላይ በአማራ ክልል፣ በትግራይ ክልል፣ በአፋር፣ በቤኒሻንጉል በሶማ ያ በተለያዩ ቦታዎች ላይ በኦሮሚያ ውስጥ የተለያዩ ቦታዎች ላይ ያሉ እርስ በርስ ከመንግስት ጋርም ሰላም ያልሆኑ እርስ በርስም ሰላም ያልሆኑ አካላትን እርስ በርስ እንዲፋጩ የማድረግ ፕሮጀክት ነው። ፕሮጀክቱን ለመጀመር የመጀመሪያው ነገር አሁን ከመንግስት ጋር በከፍተኛ ጠብ ውስጥ ያሉና ጥላቻ ውስጥ ያሉ አካላትን በጠቅላላ ማፋለም ነው። መንግስትም ይሄንን ነገር በጣም በሚያሳዝን ደረጃ ሊቆጣጠረው ይገባዋል። ምክንያቱም እያንዳንዱ በሀገር ውስጥ ያሉ የተለያዩ ቡድኖች ቁጣ ያለባቸው ኃይል ያለባቸው በጣም በጉዳዩ ተጎድተናል ብለው የሚሉ አካላትን መጎዳታቸው እውቅና ሊሰጠው ይገባል። መጎዳታቸው እውቅና እስካልተሰጠ ድረስ በትክክለኛ ጦርነት ግጭቱ የጦርነት ተረፈ ውጤት ሆኖ ነው የምናየው ማለት ነው። ያንንም ግብፅ ተጠቀ ስለዚህ በየቦታው ያሉ አካላትን አንዱን በማስታጠቅ አንዱ ሌላውን እንዲገድለው ማድረግ ከዛ በኋላ በጣም ጦርነቱ በከፍተኛ ደረጃ በአራቱም በአምስቱም የኢትዮጵያ አቅጣጫዎች በጠቅላላ የተቃወመ ጦር መሳሪያ የሚይዝ አካልን በጠቅላላ በመቀስቀስ ሀገሪቱ ላይ በየትኛውን ቦታ መቆጣጠር የማይቻል ጦርነትን መቀስቀስ ነው እቅዷ ማለት ነው። ይህም በምታደረግበት ሰዓት ላይ ደግሞ በየክልሉ ደግሞ በወሰንና በድንበር በሃይማኖት ያሉ ልዩነቶች አሉ። እነዚህ ልዩነቶች ላይ ደግሞ ቤንዚን መለኮስ ማለት ነው። ሌሎቹ እቅዶቿ ማለት የግብፅና ኤርትራ። ስለዚህ በየቦታው ላይ ቤንዚን ይለኮሳል። ስለዚህ የሃይማኖት ሙስሊም ክርስቲያንን ገደለ፣ ክርስቲያኑ ሙስሊምን ገደለ፣ ይሄ ብሔረሰብ ያኛውን ብሔረሰብ ገደለ፣ ከዚህ ብሔረሰብ ይህን ያክል ሰዎች እዚህ ቦታ ሞቱ። ራሳቸው ይህን ሲስተም የሚቆጣጠሩ አካላት ይገሉና ከዛ አንደኛው አካል ከአንደኛው አካል ጋር ተጋጭ የሚል ቀመር ይሰራል። በዛ ቀመር መሰረት ደግሞ ቀጥሎ ያሉት ነገሮች ማንኛውም በሀገሪቱ የተለያዩ አራቱ ማቅጣጫ አምስቱም አስሩ ማቅጣጫ ላይ ጥቃቅር የሚባሉ ግጭቶች በየቀኑ እንዲጨምሩ ማድረግ ነው እቅዳቸው። ከዛ ያን እቅድ ከጨረሱ በኋላ በየቦታው መቆጣጠር የማይቻል በፍጹም አን የተለኮሰ ከባድ እሳት በማድረግ ሀገሪቱን ወደ ለየለት ኬኦስና ወደ ለየለት ወደ ማያባራ የእርስ በርስ መተራረድ ይዞ ለመሄድ አሁን ኢትዮጵያ ያለባትን የብሄር ብሄረሰቦችን ክፍተት መሰረት አድርገው ኢሳያስ አፈወርቂ ከህወሀት ፖለቲከኞች ከሌሎችም ፖለቲከኞች ከግብፅም ካሉ ፖለቲከኞች ጋር ተባብረው ከመንግስት ጋር ያላቸውን ጠብ ህዝቡን በመበቀል ውስጥ የሚያደርግ መንገድ መከተል ነው። ይህን ካደረጉ በኋላ እንግዲህ ግብጾቹ የሚያስቧቸው ብዙ ነገሮች አሉ። እንደ ሳይበር ዋርፌር አይነት ጦርነቶች በቅዳቸ ውስጥ አስቀምጠውታል። እሱ ብቻ አይደለም። በናቫል ፎርስስ ኢጅፕት ሜንቴንስ ስትሮንግ ናቫል ፕሬዘንስ በሬድሲ ላይ ያለውን ይሄንን በማድረግ የያዘችበትን ነገር መሰረት በማድረግ የሚካሄደው መንገድን በመያዝ ሀገሪቱን ለአንዴና ለመጨረሻ ጊዜ መበተን ነው። ያንን ነገር ለማድረግ አሁን ጉዞ የመጀመር እንቅስቃሴ ታያላችሁ። ስለዚህ ውድ ቤተሰቦቼ ሌሎችም ነገሮች አሉ፣ እዚህ ጋር ባልነግራችሁ የሚገባችሁ እና እኔም ባወራ ማልችላቸው ነገሮች አሉ። እዚህ ጋር እንደምታውቁት ማለት ነው መንግስት ውስጥ ያሉ ክፍተቶችን በመጠቀም እየመጡ ያሉ ነገሮች ቀላል ነገሮች አይደሉም። ስለዚህ ሁሉም ሰው በየአካባቢ ላይ የአመፅ ቡድኖች ወይም ደግሞ ይሄ ክልል የኔ ነው፣ ያ ክልል ያንተ ነው የሚለው አካላት በከፍተኛ ቁጥር የሚነሱ ከሆነ መጨረሻ ላይ በተለያያችሁ፣ በዚሁ ባላችሁበት ቦታ ተለያይታችሁ ብትሸኛኙ ይሻላል ወይም ብንሸኛኝ ይሻላል የሚል እንቅስቃሴ መፍጠር ነው። ያ ግን በፍጹም ሊሆን ስለማይችል ማንም ከማንም ጋር በድንበር መስማማት ስለማይችል የትኛው ብሔረሰብ ከየትኛው ማህበረሰብ ጋር ተጋጭቶ ይችለዋል? ለምሳሌ ኦሮሚያ በጣም ግዙፍ ክልል ነው። በብዙ የኢትዮጵያ ክልሎች ጋር ይዋሰናል። በድንበር ምክንያት ከየትኛው ጋር ተጋጭቶ ይቻላል? አማራ ከትግራይ፣ የቱ ጋር ተጋጭቶ፣ አፋር ከትግራይ፣ ከየቱ ጋር ግጭት፣ ጦርነት ውስጥ አልቆ ማን የዓለም መንግስት ሊዳኘው ይችላል? እሺ የሚታሰብ አይደለም። በጣም ከባድ ነገር ነው። በአፋርና በኦሮሚያ፣ በአፋርና በሶማሊያ፣ በሶማሊያና በኦሮሚያ፣ በውላይታና በሲዳማ በምን በየትኛው ጋር መቆጣጠር ይቻላል? ማይቆጣጠሩት ነገር ነው የሆነው ማለት ነው። ስለዚህ ሊቆጣጠረው የሚችል ግን አንድ አለ። የሰራዊት ጌታ እግዚአብሔር ብቻው ነው ያለው። እሱ ፍራጅ ነው። እሱ ብቻ ነገሮችን የሚያስተካክልበት ነገር ላይ ነው ነገሮች እየመጡ ያሉት። ስለዚህ ልንጸል ይገባል። ውድ ቤተሰቦች ልንጸል ይገባል። ህሊና እንዳላቸው አእምሮ እንዳላቸው የህብረተሰብ ክፍሎች እኛ ግን እንጸልያለን። ስለዚህ እግዚአብሔር አባትና አምላካችን ወይ ለሀገራችን ታላቁን ሰላም መረጋጋቱን፣ ኃይሉን፣ ጸጋውን እንዲሰጠን ማንኛውም ፖለቲከኛ መጣ ሄደ እኔ አይመለከተኝም፣ የሚመለከተኝ ከዙፋኑ ላይ የማይንቀሳቀስ የሰራዊት ጌታ እግዚአብሔር ለሚሊዮኖች ሲል ለ120 ሚሊዮን ህዝብ ሲል ኢትዮጵያን መዳፉንና ጣቱን አስገብቶ ነገሮችን ይቀይራል እንጂ የታሰበው ቀላል ነገር አይደለም። ቀላል ነገር አይደለም። ስለዚህ ከዚህም ወደዛ የሚደረጉ ግፊቶች አሉ። ከመንግስትም ወደ ግብፅ የሚደረጉ ማለት ወደ ኤርትራ የሚደረጉ ግጭቶች ሊፈጠሩ ይችላሉ። ከመንግስት ወደ አማራ ክልል፣ ከመንግስት በአፋር ክልል፣ ከመንግስት ከሌሎች ጋርም እየሆነ በተለያዩ ቦታዎች ላይ ጦርነት የሚጋጋምበትም ነገር በዕቅድ ውስጥ ያለ ነው። ይሄንን ነገር ሁሉ ሊፈታ የሚችል ግን አንድ አለ። እኔም ማመልከው የሰራዊት ጌታ እናንተ የምታመልኩት የሰራዊት ጌታ እግዚአብሔር ጌታችን መድኃኒታችን እሱ ኢየሱስ ክርስቶስ በጥበቡና በችሎታው በምድር ላይ ያለው ነገር በጠቅላላ ከቨር እንዲያደርግልን እንጸልያለን። ስለዚህ ሰሞኑን በደንብ አድርጌ ያነቃችሁ ልንጸልይ ይገባል። ይሄ ጉዳይ ኢትዮጵያን መበተን ማቀድ ማለት ማንም ሰላም ሆኖ መኖር አይችልም። ኤርትራም አትችልም መኖር ማንም ክልል ኢትዮጵያም ሱማሊያም በለው ጅቡቲም በለው ምስራቅ አፍሪካ የለየለት ኬኦስ ነው የሚሆን የለየለት በዓለም ላይ ምናልባትም ከመቶ ሚሊዮን በላይ ስደተኛ አለምን የሚያጥለቀልቅበት በጣም ከባድ የሚዘገንን ነገር ነው የሚሆን ያ ግን አይሆንም የማይሆነው ግን በፖለቲከኞች ጥበብ አይደለም በሰራዊት ጌታ እግዚአብሔር ጥበብና እጅ እንጂ በማንም ሰው የሚቋጭ ነገር አይደለም በጣም ከባድ ነው ስለዚህ ይሄን በተመለከተ መጸለይ የግድ ያስፈልገናል ኢትዮጵያውያንና ኤርትራውያን የሚሻለው መጸለይ ነው ማንም እሳቱን ለኩሶ ማንም ሰላም መሆን አይችልም ይሄ እርግጠኛ ሁኜ እነግራቸዋለሁ ሶ እግዚአብሔር ጣልቃ ይገባል ነገሮች በእግዚአብሔር እጅና ቁጥጥር ውስጥ ይወድቃሉ ለአንዴና ለመጨረሻ ጊዜ እግዚአብሔር ሰላም የኢትዮጵያን ሰላም የሚያጸናበት ጊዜ ሩቅ አይሆንም እንጸለያለን። የሠራዊት ጌታ እግዚአብሔር አምላክና አባታችን ሆይ፣ አንተም ምሕረትና ቸርነትን በሀገራችን ላይ እንድታደርግ እንጸለያለን። ጌታ ምትች መድኃኒታችን ኢየሱስ ክርስቶስ ዛሬ መድኃኒ ዓለም ነው ዕለቱ በመድሃኒት ዓለም ኢየሱስ ክርስቶስ ስምና ሥልጣን በምድራችን ላይ ያለ የጨለማ ኃይል የጨለማ ዓለም እቅድ ደም ሊያጣጣ ደም ሊያፋስስ የሚወጣ ክፉ የአጋንንት መንፈስ በክርስቶስ ኢየሱስ ትንሣኤና ሞት ነገሮች እንዲደመደሙ እንጸለያለን። ሁልጊዜም እንጸለያለን። ደግሞም ደግሞ ጸሎት ኃይልን ታደርጋለች። ጸሎት ኃይልን ታደርጋለች። የጻድቅ ሰው ጸሎት በጣም ከፍተኛ ኃይልን ታደርጋለች ይላል። እንግዲህ የሰው ልጅ በስራው ጻድቅ መባል አይችልም። በጻድቁ በክርስቶስ ግን የሰው ልጅ የሰራው ነገር በጠቅላላ በእግዚአብሔር አብ ፊት በከፍተኛ መልካምነት ሆኖ ሊታይለት የሚችለው ሰው በክርስቶስ ኢየሱስ ትንሣኤና ሞት አምኖ የቆመ ነው። ስለዚህ እኛ ደግሞ ክርስቲያኖች ነን፣ በክርስቶስ ኢየሱስ ትንሣኤና ሞት አምነን የቆምን ነን። ስለዚህ ጸሎታችን ኃይልን ታደርጋለች፣ ምክንያቱም በኛ ጽድቅ ሳይሆን በክርስቶስ ጽድቅ ጸሎታችን ኃይልን ታደርጋለች። ስለዚህ ያ ስለሆነ ውድ ቤተሰቦች አሁን ምን ጸልያለን? በክርስቶስ ኢየሱስ ስጋና ደም የሀገሪቱ አጠቃላይ በጣም አራቱም ማዕዘን በጠቅላላ ከበርድ እንዲሆን ኢትዮጵያውያን በጠቅላላ በጸሎት እንዲተጉም በዚህም የተነሳ የእግዚአብሔር ጣትና ማስተዋል በህይወታችን ይገባል። ጥቂት ፈተና ይኖራል፣ ጥቂት ፈተና ይኖራል ነገር ግን ኢትዮጵያ ግን ምንም አትሆንም። የእግዚአብሔር ጣትና የእግዚአብሔር ማስተዋል የሚገባበት ለ120 ሚሊዮን ህዝብ ሲል እንጂ ለጥቂት ፖለቲከኞች ማ ሲል ምንነግን ሊያደረግም ይችል ነበር እግዚአብሔር ግን ለጥቂ ለ120 ሚሊዮን ለገጠሩ ምንም ለማይመለከተው ዝናብ ጠብቆ ለሚያድረው ሳሩ ከብቶቹ ግጠውለት በገጠ በዛ አመስግኖ ዝናብ ጠብቆ እግዚአብሔር ወይ ዝናብ ስጠን ብሎ አልቅሶ ከሚኖረው ገበሬ 100 ሚሊየን ለሚጠጋ በየገጠሩ ለሚኖረው ማህበረሰብ ሲል እግዚአብሔር የኢትዮጵያ ላይ ጣልቃ ሙሉ ለሙሉ ጣልቃ ይገባል፣ እናምነዋለን። ስለዚህ ምን ጸልያለን? ይህንን መልእክት ላስተላልፍላችሁ ወድጃለሁ። እንግዲህ እንቀጥላለን፣ ወደ በኋላም በላይቭ ስርጭት እናወራለን። እንግዲህ እኛ የሚመለከተን አካል የለም። እኔ ማንም ደጋፊ ማንም ተቃዋሚ አይደለውም። የእግዚአብሔርዬ ዬ የአምላኬ ጌታዬ ደጋፊ፣ የዲያብሎስ ተቃዋሚ ነኝ። ስለዚህ እኔ ለሀገሬ ነው የሚመለከተኝ። ስለ ሀገሬ ጸል ያለው ስለ ሀገሬ የሚመለከትኝ መረጃ አካፍላለሁ። የፖለቲካውን መረጃ የምናካፍለው ለመጸለይ ዲያምችን ብቻ ነው። ስለዚህ ይህን ውድ ቤተሰቦቼ በጣም ወዳቸኋለሁ፣ አከብራችኋለሁ። ሁሉንም ፖለቲከኞች ልባቸውን ይመልስ። የእግዚአብሔር ሰላም፣ የክርስቶስ ሰላም በልባቸው ውስጥ ይግባ፣ መረጋጋትን ያምጣል። በወር እስከ 150 ሺህ ብር ድረስ ሊያከራዩት የሚችሉት የንግድ ሱቃችን በመሃል ፒያሳ ከአድዋ 00 ሙዚየም ፊት ለፊት ለጥቂት ባለ እድለኞች ብቻ ቀርበዋል። ለኢንቨስትመንት እንዲሁም ደግሞ ለማከራየት ምቹ በሆነው የንግድ ሱቃችን ላይ በ2 ሚሊዮን 800 ሺህ ብር ቅድመ ክፍያ ብቻ የግሉ ያደርጉ። በተጨማሪም በመሃል ፒያሳ ሊሴ ትምህርት ቤት አጠገብ ከባለ 1 መኝታ እስከ ባለ 3 መኝታ ከ30 ፐርሰንት ዲስካውንት ጋር ለሽያጭ ማቅረባችን ስንገልጽ በደስታ ነው። ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0955 74 67 74 ላይ ይደውሉ። ማሳሰቢያ፣ ያሉን ስቶክ ጥቂት ስለሆነ ፈጥነው የእድሉ ተጠቃሚ ይሆኑ። ቴምራ ሪል ስቴት